የፊልማችን ታሪክ የሚጀምረው ጸጥ ባለመንደር ውስጥ አና የምትባል የ17 ዓመት ልጃገረድ በክፍሏ ውስጥ ሆና ቫዮሊን እየተጫወተች ያሳየናል። በመሃልም ሁልጊዜ ጾታዊ ጥቃት የሚያደርስባት የእንጀራ አባቷ መጠጥ ይዞ ወደ ክላሷ ሲገባ እናያለን። ቀጥሎም የተለመደ ተግባሩን ለማድረግ ሲያስገድዳት አነም በሁለት እግሮቿ ገፍትራ የአበባ ማስቀመጫ ላይ በአንገቱ ይላተምና ብዙ ደም ፈሶት አነ በድንጋጤ በወለሉ ላይ እያየችው ህይወቱ በቅጽበት ያልፋል። ከትንሽ ጊዜ ቆይታ በኋላ ፖሊሶች ይመጡና አነ ወደ እስር ቤት ይወስዷታል። በፖሊስ ጣቢያ ፋይል ተደርጋ ስለነበር ብዙም ሳይቆይ ለፍርድ ቀርባ ምንም እንኳን ንጹህ ብትሆንም ዳኛው ዘጠኝ ዓመት እንድትታሰር ፈርዶባት ሰማያዊ ቤት ትወሰዳለች። እዛም ሲደርሱ ነባር ታራሚዎቹ አዲሶቹን እስረኞች በደስታና በፍቅር አቀባበል ሲያደርጉላቸው ያስመለክተናል። የተቋሙን ሕግ በሚያስቀምጥበት ክፍል ውስጥ ተሰብስበው እናያቸዋለን። ሲኑ ሲቀጥል አነ ወደ ክፍሏ ትወሰዳለች። እዚያም ለአምስት ዓመታት ያህል በተቋሙ ውስጥ የቆየችው ጄኒ የተባለች ዝምተኛ ልጅ ታገኛለች። በዚያ ምሽት ማብራት ከጠፋ በኋላ አና በፈለገች ራሷን እያስደሰተች ሲሆን በዚህ ጊዜ አና ድምጽ ሰምታ ከእንቅልፏ ስትነቃ ጄኒ ቶሎ ብላ እንደተኛች ታስመስላለች እና አና በጣም ደክማ ስለነበር እንቅልፏን ትቀጥላለች። በማግስቱ እስረኞች ለመዝናናት ወደ ውጪ ይሄዳሉ። አና ከሌሎች ጋር መቀላቀል ስላልፈለገች ከሌሎቹ ርቃ ብቻዋን ትቀራለች። ይሁን እንጂ ኮዲ የተባለች እስረኛ ወደ እርሷ ቀርባ ጓደኛ ልታደርጋት ትሞክራለች። እና በዚህን አይነት አስቸጋሪ እስር ቤት ውስጥ ጀማ እንደሚያስፈልጋት ትነግራታለች። ያለዛ ብቸኛ መሆን እንደማ ደግማ ለኮዲ ትነግራታለች። በኋላ በምግብ ሰዓት ኮዲና ቡድኖቿ ወደ አና በድጋሚ ቀርቦ አንድ እስረኛ አንቺ ማጥቃት ትፈልጋለች ብለዋት ያስጠነቅቋታል። አና በድጋሚ የኮዲን ማስጠንቀቂያ ችላ ብላ ትታት ትሄዳለች ነገር ግን አና ምግቧን ይዛ እየሄደች ኮዲ ከኋላ ትገፈትራት እና ዳለች። ከዛም በድብድቡ የተጎዳችው አና በሕሙማን ክፍል ውስጥ ሕክምና ሲሰጣት ያሳየናል። ነገር ግን ጉዳቱን በመፍራት ደብዳቤዎቿ ማንነት ከመግለጽ ትቆጠባለች። የምትከታተላ ነርስ ለበደሏ ለኃላፊ ዋርደን ፍራንክ እንድትናገር ትጠቁማታለች። ስለዚህ አና ምክሩን ተቀብላ በቃ ለማግኘት ተስፋ በማድረግ የፍራንክ ቢሮ ትሄዳለች። ይሁን እንጂ ፍራንክ ስልጣኑን ተጠቅሞ በእሷ ላይ ሌላ ጫና በማድረግ ሁኔታውን ይጠቀማል። አናም እንደዚህ አድርግልኝ እንደዚህ አደርግልሽ የሚለውን ከንቱ ንግግሩ ስላልተመቻት እና በጣም ስላስጨነቃት በእምባ ወደ ክፍሏ ትመለሳለች። ሁሉም ክፉ የሆነበት ቦታ ጄኒ፣ አና ወደ ክፍል ስትመለስ ትክክል ስላልነበረች ሁኔታዋን አይታ ፍራንክ ነክቶች ነው እንዴ ትላታለች። እርሷም ደርሶባት ይሆን እናም አና በደረሰባት በደል ምክንያት ሁሉም የእስር ቤቱ ሰዎች ጠማማ እንደሆኑ ማሰብ ትጀምራለች። ሆኖም ጄኒ ልታዝናናት ትሞክርና በእስር ቤቱ ውስጥ ያሉትን ጉዶች በሙሉ ታስገነዝባታለች። በመጨረሻም ጄኒ ቆንጆ ነሽ በማለት የማይሆን ድርጊት እንዲያደርጉ ትጠይቃታለች። በመጀመሪያ አና ብትቃወምም በስተመጨረሻ ትስማማለች። አንዱ ጉድ ይሄ ነው ማለት ነው ጋጠወጡላ በማግስቱ ከቤት ውጪ በነበሩበት ወቅት አና ስትከታተል የነበረች አንዲት ጥቁር እስረኛ እርሷን በማስፈራራት ጭንቅላቷ ላይ ኳስ ትወረውርባታለች ልጅቱ እንደዛ አደርጋት ብትሄድም አና ግን ዛሬ የቁጣ ስሜት ይሰማታል ማን ከማን ያንሳል ማለት ትጀምር ይሆን እናም አና ኮዲና ጀማዎቿን ለማግኘት ትሮጣለች አግኝታቸው ቡድናቸውን ለመቀላቀል ትጠን ዕድል ስተጣት ወስና አና የትኛውንም ክብርና ጥበቃ ከፈለገች ከጀማዎቿ ጋር በመሆን እራሷን ነፃ ለማድረግና አስከትላ ግን ግዴታዋንም ስታሳውቃት እነሱ ከእሷ የሚፈልጉ የሚፈልጉትን ማንኛውንም ነገር ማድረግ እንዳለባት ትገልጽላታለች። በመቀጠል ኮዲ አናን ወደ አንዲት ገለልተኛ ክፍል ትወስዳትና እንድትጠጣ መጠጥ ታቀርብላታለች። አና የእነሱን ቡድን ለመቀላቀል ከወሰነች በኋላ ባለፈው የመታቻትን ጥቁር ልጅ እንድትመታት ኮዲ ሐሳብ ታቀርባለች። አናም አድርግ የተባለችውን ማድረግ እንዳለባት ተነግሯት ቃል ገብታለችና ሳትወድ በግድ ተደባዳቢ ልትሆን ነው። እናም ወደ ግልጃ ገረዷ ተይታ አናም ራቁቷን ተወጥራ ለ47 ሰዓታት ያህል ጨለማ በሆነ ትንሽ ክፍል ውስጥ ለብቻዋ ትቀመጣለች። ጣቷ ሲያበቃ አና ወደ ዋርደን ፍራንክ ቢሮ ትጠራለች። ፍራንክ እሷን በማየቱ እንደተደሰተ ይነግራትና እያንዳንዱ እንቅስቃሴዋን በስልጣኑና በካሜራዎቹ በመጠቀም እንደሚከታተል ያሳውቃታል። አሁንም የሚላትን ካላደረገች ረዘም ያለና የከፋ ቅጣት እንደሚጠብቃት ያስጠነቅቃታል። ፍራንክ ውሎ ባደረ ቁጥር ማስፈራሪያውን ስላበዛባት በመጨረሻም እንድትታዘዝ ጫና ፈጠረባት። አናም በፍራት ስትዋጥና ማስፈራሪያው ካቅም በላይ ስለሆነባት ለፍራንክ የወሲብ ፍላጎት ሰለባት ሆነና ራሱን ለማስደሰት እርሷን መጠቀም ይጀምራል። በመጨረሻ አና ከእርሱ ጋር ከጨረሰች በኋላ ገላዋን በመታጠብ ላይ ሳለች በጣም ያማትና ያስመልሳታል። በማግስቱ አና በትንሽ ክፍል ውስጥ ከኮዲ ቡድን ጋር ትቀላቀላለች። እቺ ክፍል አንድ የኮዲ አባል የሆነ ሰው ወደ አባሉ ሲቀላቀል ለምልክት ክንዱን ንቅሳት የሚነቀስባት ክላስ ሌሎቹ ከሄዱ በኋላ ለዚህ ነው ማለት ነው ወደ ቡድኑ እንድትገባ የዘበዘበቻት ኮዲ፣ አናን እንደ ቡድን አባልነት ለመጠበቅ ቃል ገብታለች። ሆኖም ከቡድኑ አባላት አንዱ በአሁኑ ጊዜ ሊተናኮላት ይይዛታል። ነገር ግን ኮዲ ልጅቷ ከደበደበቻት በኋላ እንዳትያዝ በፍጥነት ታሸሻታለች እና ብዙም ሳይቆይ አንዱ የእስር ቤቱ ጠባቂ አናን ወደ ክፍሏ ይወስዳታል። በማግስቱ ጠዋት አናን እናቷ ልትጠይቃት ትመጣለች። ይሁን እንጂ እናቷ ለአነ ብርታት እንደመስጠት እስር ቤት መጥታ ትጮህባታለች። እናቷም የእንጀራ አባቷን ሆን ብለሽ ነው የገደልሽው እያለች ስትብላት ስታንባርቅባት፣ ይባስ ብላ እናቷ በጣም ተበሳጭታ አነም በጥፊ ካለቻት በኋላ ሁኔታውን የተመለከተ የእስር ቤቱ ጠባቂ መሃላቸው ሲገባ እናትየው እድሜ ልክሽን እዚሁ እንድትበሰብሺ ነው የምፈልጎ፣ ትላታለች በጩኸት። ከግጭቱ በኋላ አና ከኮዲና ከቡድኖቿ ጋር ትገናኛለች። ሆኖም ግን አሁንም ቀደም ሲል የተጣሉት ጥቁሯ ልጃገረድ ቢላ ይዛ ወደ አና ትመጣለች። አና ይሄን ስታይ በድጋሚ በሁለቱ መሃል ሌላ ጦርነት ይከፈታል። ልጃገረዶቹ አንድ ሁለት እያሉ ሌሎችም ትርምስ ውስጥ ሲገቡ ወደ ሌላ ጠብ ይለወጣል። ብዙም ሳይቆይ ጠባቂዎቹ ጦርነቱን ለመበተን ጣልቃ ይገባሉ አና ግን አሁንም እንደገና ወደ ፍራንክ ቢሮ ትላካለች ጉዳዩን በክትትል ካሜራዎች የተመለከተው ፍራንክ አና ጠቡን ያነሳሳሽው አንቺ ነሽ ብሎ ይከሳታል ከዚያም አናን አደንዛዥ መድኃኒት እንድትጠቀም አድርጎ ያደነዝዛታል አናም ግራ ትጋባለች ፍራንክን በድጋሚ ይጠቀምባታል አሁን የአና ስቃይ ከፍተኛ ደረጃ ላይ በመሆኑ ወደ ክፍሏ ተመልሳ ክፍሏ ውስጥ ባህሪዋ በከፍተኛ ሁኔታ ይቀየራል። ጄን ትሳደባታለች፣ በመጨረሻም በንዴት ትመታታለች። አሁንም አንድ ጠባቂ መጣና አና ወደ ፍራንክ እየወሰዳት ያለማቋረጥ ችግር እየፈጠረች እንደሆነ ነግሯት በሷ ላይ ተስፋ በመቁረጥ ይወቅሳታል። አናም የፍራንክ ቢሮ ስትደርስ ከዚህ በላይ እንዳያሰቃያት ትነግረውና በምትኩ ወደ ቤቷ እንዲመልሳት ትለምነዋለች። ነገር ግን ፍራንክ የሚፈልገውን በሚፈልገው ሰዓት ካላደረገችለት ከዚህ ወደ ከፋ ማረባ ቤት ሊያዘዋውራት እንደሚችል እየነገራት ያስፈራራታል። ምስኪኗ አናም እጣፋንቷን በመቀበል ወደ ክፍሏ ትመለሳለች። አሁን ኮዲ ለምታስጠቅማትና ፍራንክ ለሚሰጣት አደንዛዥ እጾች ሱሰኛ ትሆናለች። አና አሁን በራሷ ፍቃድ ኮዲ ጋር ሄዳ ለሱሷ የሚሆናትን ድራግ ትጠይቃለች ኮዲ ግን ትከለክላትና ክርክር ይፈጠራል ቀጥላም ከአጠገቧ እንድትሄድ ታስገድዳታል አሁን ደግሞ አና ሌላ ስሜት ስለተሰማት ከጄኒ ጋር እንደገና ለመገናኘት ትሞክራለች። ነገር ግን ጄኒ እንደማትፈልግ ትነግራታለች አና ካለችበት አሳዛኝ ሁኔታ ለማምለክ ስትፈልግ ሱሰኛ ሁለት ሴት ልጆች አደንዛጭ እጹን እንዲሰጧት ለእነሱ ገንዘብ በመስጠት ትጠይቃቸዋለች እነሱም በመጀመሪያ ላይ እንቢ ቢሉም ነገር ግን በመጨረሻ ይስማማሉ። አና ህመሟን ለማደንዘብ እጹም መጠቀሙን ትቀጥላለች። ከዛን ኮዲ በተራዋ አናን ያደንዛዥ እጹን በተራዋ ስትለምናት አና ግን ከእርሷ ምንም ነገር መውሰድም መስጠትም እንደማትፈልግ ትገልጽላታለች። ይህ ጭቅጭቃቸው ወደ ከባድ ጠብ አመራና ኮዲ ላይ ምራቋን ትተፋባታለች። በመጨረሻም ኮዲ ከወሮበሎች ቡድኖቿ አናን ታስወጣታለች። አሁን አና ከኮዲ ጥበቃ ስር ስትወጣ ብቸኛ ሆና በቀላሉ ለጥቃት ላማ ትሆናለች። ጥቃቱም ይጀምራል። እናም አሁን አንዲት ጥቁር ልጅ ከቡድኖቻ ጋር ሽንት ቤት ውስጥ አድፍጦ በጭካኔ ቅጥቅጥ አድርገዋት እያለቀሰች እዛው ትተዋት ሲሄዱ ያሳየናል። አና በሕሙማን ክፍል ውስጥ አንድ ጊዜ ሕክምና ከተቀበለች በኋላ ከሌሎች እስረኞች ጋር አደንዛዡን እስ ደጋግማ እየተጠቀመች ከባድ ወደ ሆነ ሱስ ትገባለች። እሱስ ላይ ያላት ጥገኝነት እየተባባሰ ሄዳል። አንዳንድ ጊዜ ራሷን መሳት ትጀምራለች፣ በአይምሮ እናያለን። ከዛም ጄኒ ከጤና ባለሙያ እርዳታ እንድታገኝ ሀሳብ ታቀርብላታለች። አና ግን በቀልድ መልክ ሀሳቡን ውድቅ ታደርጋለች። ይህ ደግሞ ጄኒን ቅር ያሰኛታል። ቀናት እያለፉ ሲሄዱ እና እሱ እሷ እየተባባሰ ሲሄድ አና ሽንት ቤት ውስጥ ጥቃት ያደረሰችባትን ልጅ ለመበቀል ትገጥማታለች። ማታለች በዚህም ጦርነቱ በፍጥነት ከቁጥጥር ውጪ ይሆንና ብጥብጥ ይፈጠርና በጠቡም የእስር ቤቱ ጠባቂዎችም ጭምር ጉዳት ይደርስባቸዋል። በመጨረሻም ልዩ ኃይሎች ይመጡና ጣልቃ ገብቶ ትርምሱን ያስቆሙታል። በዚህም እንደገና አና ተወስዳ ብቸኛ ወደ ሆነ ክላስ ትታሰራለች። አና ከብቸኝነት እስር ስትፈታ ኮዲ ትመጣባትና አና ናናግራ እዛው አና ፊት ጄኒ ላይ መሳለቅ ስትጀምር አና ይሄን አይታ ዝም ማለት ስላልቻለች ከኮዲ ጋር ትፋጠጣለች። ከዛም አና ከእርሷ ጋር ጠላትም ወዳጅም እንዳልሆነች ትነግራትና በጥብቅ አስገንዝባ ብቻዋን ድትተዋት ትነግራታለች። ምክንያቱም በየጊዜው መቀጣሰር ችቷታል እና ኮዲ ከሄደች በኋላ በዛ ምችት ጄኒ ከአና ጋር ስትቆይ አና ካጽናናቻት በኋላ አብሮ መዝናናት ይጀምራሉ። ያው የማይሆን ነገር እያደረጉ ማለት ነው። በማግስቱ ጄኒ አና አደንዛዥ ዕፅን እንዳትወስድ ለማሳመን ትሞክራለች። አና ግን ለመስማት ፈቃደኛ አልሆነች እና ወደ ሱሰኞች ልጃገረዶች በድጋሚ ትሄዳለች። ልክ አና መድኃኒቱን ልትጠቀም ስትል ኮዲ መጣችና እንድታቆም ስትነግራት ኮዲ እንደዛ ብቻ ስላለቻት አና ያበሳጫትና በጩኸት በዚህም ግርግር ትፈጥራለች። ክርክሩ እንደገና ተባብሶ ከዛም ልዩ ኃይሎች ተጠርቶ ጣልቃ እንዲገቡ ይደረጋሉ። ከዛም ፍራንክ ጋር ተወስዳ ፍራንክ ሲመጣባት እርሷን በሰባራው ጠርሙስ ራሷን እንደምታጠፋ እያሳየችው ታስፈራራዋለች። ፍራንክም ሁኔታውን ለማርገብ በቀስታ ይሞክራል። አና ግን ለመተው ፍቃደኛ አልሆነችም፣ እናም ጠባቂው ከርሷ ለመቀበል ሲሞክር ፍራንክን ፊቱ ላይ ይቧጨራል። ብዙም ሳይቆይ አና በኃይል ተወስዳ ልብሷን ተነጥቃ ራቁቷን ለብቻ ትታሰራለች። በዚህ ጊዜ በጨለማ ውስጥ ረዘም ያለ ጊዜ ታሳልፋለች። በመጨረሻም በተስፋ መቁረጥ ስሜት ውስጥ ሆና የምግብ ማቅረቢያውን ሰብራ ራሷን በቁራጭ ትቆርጣለች ብዙም ሳይቆይ አንድ ጠባቂ አሾልኮ ሲያይ ደም እየደማት ያያትና የሕክምና እርዳታ እንድታገኝ አደርጋል። አና ራሷ ስታ ስለነበር ከእንቅልፏ ስትነቃ ዋርዱ ውስጥ ካሉት ዶክተሮች አንዷ በሆነችው በዶክተር ሃን እየተንከባከበች ራሷን አገኘች። እሷም እሷን ለመርዳት እዛ እንደነበረች ለአናት ነግራታለች። አናም ዶክተሯ መናገር ስትጀምር አና እንዲህ ትላለች፣ ህይወቷን ለማጥፋት እንዳላሰበችና ነገር ግን ከሚሰማ ስሜት ለመገላገልና ከሚመጡባት ህመሞች ማምለጥ ከመፈለግ እንደሆነ ታሳውቃታለች። ከዛ በኋላ አና ነርሶች ሊንከባከቧት ወደሚችሉበት አጠቃላይ ክፍል ትላካለች። ጥሩ ስሜት ላይ ስትሆን አና ከእናቷ ጋር እንድትገናኝ ተደርጋ ስናይ የሚገርመው ነገር እናቷ አሁን ለቀደመው ድርጊቷ ይቅርታ ጠይቃና የኮሌጅ ትምህርቷን መልሳ እንድታገኝ ለመርዳት ቃል ትገባላታለች። በዚህም አና የተስፋ ጭላንጭሎችን ማግኘት ስትጀምር ፍራንክ በድጋሚ ወደ ቢሮ ይጠራታል። እናም ወደ ክፍሏ እንድት መመለስ አድርጓት እርሷም ያለፈውን ነገር ለመርሳት እና ከአእምሮዋ ማውጣት ትፈልጋለች። ወደ ክፍሏ እንድትመለስ ደህና መሆኗን አጥብቃ ትናገራለች እና ጭንቀቷን ችላ ትላለች። ወደ ክፍሉ ስትመለስ አና የህይወት መንገዷን መቀየር እንዳለባት ተሰማት እና እነዛ የወሮበሎች ቡድኖችን ንቅሳ ከእጇ ላይ ታስወግዳለች። ጄኒ የአናን ጭንቀት በመመልከት እርሷን ለማገር እስከ እርሷ ጋር እንደሆነ ትገልጽላታለች። በምሳ ሰዓት ኮዲና ሌሎች ቡድኖቿ አናን ይሳለቁባት እና በብቸኝነቷ ያሾፉባታል። በዛ ምሽት አንድ ጠባቂ አናን ወደ አንዲት ትንሽ ክፍል ይዟት ይሄድና ፍራንክን ቫዮሊን ይዞ እዛ እየጠበቃት እናያለን። እናም በእስር ቤቱ ባለስልጣናት በተዘጋጀው የተሰጦ ትሪት ላይ እንድትጫወት ለአና እድል ይሰጣታል። መጀመሪያ ላይ እምቢ ብትለው። በመጨረሻ ትስማማለች። አና ቫዮልስ ስትጫወት በሚያማምሩ ድምጾች ስትጠመቅ አሁን ትንሽ ምቾት ታገኛለች። ሆኖም ግን በማግስቱ ነገሮች እንደገና ወደ ኋላ ተመልሰው አና ሞተሻል የሚል ጽሑፍ ይደርሳትና አንብባ ማሰብ ስትጀምር ሐሳቧን ጨርሳ፣ ትርጉም ከመስጠቷ በፊት ኮዲና እነዛ ወሮ በሎች ቡድኖቿ ንቅሳቱን ከገዛ እጇ ላይ በማንሳቷ ቁጣቸውን በመግለጽ ኮዲ በቢላ ፊቷን ትቆርጥና ሌሎች እንዲደበድቧት ለቃባቸው ትሄዳለች። ከዛም አና ለሕክምና ወደ ማቆያ ትወሰዳለች። ፍራንክ እዛ ያገኛታል። እርሱም ኮዲን እንደሚቀጣት ቃል እየገባ ሳለ ተጠግቷ ሲነካካት፣ ነርሷ የፍራንክ ንክኪዎች ተገቢ እንዳልሆኑ ብትረዳም አለቃዋ ነውና መናገር እየፈለገች ነገር ግን ዝምታን ትመርጣለች። ፍራንክ ከሄደ በኋላ ግን ነርሷ ለአና የፍራንክን ጥቃት ሪፖርት ለማድረግ ከፈለገች ልረዳት እንደምትችል ትነግራታለች። አና ለነርሷ ስለዚህ ጉዳይ ስትነግራት በጣም አዝና እንባ ታነባለች። ሆኖም ፍራንክ በክትትል ካሜራዎች ንግግራቸውን እየሰለለ ስለነበር ነርሷን በአንዷ እስረኛ ሲዞ እንዲያወጧት ያዛል። ነርሷንም አስገድሏት ስለነበር አና እንደገና ወደ ፍራንክ ቢሮ ተጠርታ ለነርሷ ሞት ኮዲ ተጠያቂ እንደሆነች ለማድረግ እንደሆነ ይነግራታል። ከዛም ፍራንክ አናን ያስጠነቅቃታል። ከዚያም ፍራንክ አናን ያስጠነቅቃትና ከኮዲ ጋር የሚገጥማትን አደጋ እንድታስብ እንዲሁም የቫዮሊን ትሪት እያስታወሳት ለመደለል ይሞክራል። በትሪቱ ወቅት አና የሙዚቃ መጫወቻውን በሚያምር ሁኔታ ትጫወታለች። እናም በመጨረሻም ተጋባዦች በአድናቆት ያጨበጭቡላታል። ከዛ በኋላ ፍራንክ ላስገራሚው ችሎታ ይመጥናል ብሎ ማድረግ የሚችለውን አድርግልሻለሁ በማለት ለእርሷ የእስር ቤት የእስር ፍርድ ችሎት ቀጠሮ እንደያዘ ይነግራታል። አናም ሰርፕራይዝ ትሆናለች። ፍራንክ የነጻነት ቃል ኪዳንን ተጠቅሞ እርሷ ደግሞ ራሷን በነጻነት እንድትሰጠው ጠይቋት እርሷም ሰጥተው በዚህ ይስማማሉ። እርሱም ጨርሶ ወደ ክፍሏ ስትመለስ ሸኝቷት፣ እርሷም ወደ ክፍሏ ገብታ ስለ ይቅርታ ችሎቱ ለጄኒ ትነግራታለች ጄኒ ግን ሁሉንም ነገር በጥንቃቄ እንድታደርግ ነግራት እና ፍራንክን እንዳታምነውና እርሱ በመጨረሻ የሰዎችን ተስፋ ማጨናገፍ እንደሚወድ ትነግራታለች። አና ቃሉን ለመጠበቅ ቃል ትገባላታለች። ፍራንክን ለማዋረድ እርዳታ ለማግኘት ወደ ኮዲ ትሄድና ኮዲም ተስማምታ የፍራንክን እኩይ ተግባር በድብቅ እንድትቀዳ ለኮዲ ካሜራ ትሰጣታለች። በይቅርታ ችሎቱ ቀን አና ስለ ስምምነታቸው ፍራንክን ታስታውሰዋለች። ፍራንክ በካሜራ እየተቀዳ መሆኑ ሳያው ከአና የመጨረሻ የወሲብ ጥማቱ የሚያረካበትን ጥያቄ ይጠይቃታል። ትዕይንቱ ሲቀጥል ከዛ በኋላ አና ባሕሪዋንና ለይቅርታ ብቁና ዝግጁ መሆኗን የሚጠራጠሩ ባለስልጣናት ወደሚገኙበት ቢሮ ትወሰዳለች። አና ሙሉ በሙሉ ለይቅርታ ዝግጁ መሆኗንና በደንብ እንደታረመች ስትነግራቸው ፍራንክ አልስማማ ይላል ወይ። ይህን ክደቱን ጄኒ ስለነገረችው ጠብቀው ስለነበር ሳትገረም ለክደቱ መፍትሄ አዘጋጅተ ነበርና አና የፍራንክን አጸያፊ ድርጊት ከእሷ ጋር ያደረገውን በማጋለጥ የቪዲዮውን ማስረጃ ታቀርባለች። ፍራንክ ጉዱ በመጋለጡ የተደናገጡትና ሁሉንም ጉዳይ የተረዱት ባለስልጣናት ፈጣን እርምጃን ይወስዳሉ። ፍራንክ ተይዞ እንዲታሰር ይወሰናል። አናም ለደረሰባት መከራና እንግልት ይቅርታ በመጠየቅ

ከእስር እንድትፈታ በማድረግ ነጻ ያወጣታል አና ከመሄዷ በፊት የመጨረሻዋን ከልብ የመነጨ የስንብት ልውውጥ በማድረግ ለጄኒ ጄኒ ስትሰናበት ስናይ ከሕንፃው ስትወጣ ከወዲን ታገኛትና ላደረገችላት ትልቅ እርዳታ አመስግናት ትሰናበታታለች ከዚያም በጠባቂዎች ታጅባ ወደ ፍሉን ሞልተው በአድናቆት ሲመለከቱ እናያለን ከእነሱ መካከል እናቷ በእንባ ስትታመስ የልጇን ጽናትና በጨለማ ላይ ድል መቀዳጀቷን በማየት የደስ ደስታን ባንታ ነባለ። ምን የማያልፍ ነገር አለ? ውድ ቤተሰቦች ይህን ቪዲዮ ከወደዱትና ለተጨማሪ ፊልም ዳሰሳዎች ላይክ፣ ሼር፣ ሰብስክራይብ ማድረጎን እንዳይረሱ፣ ያ ያበረታታኛልና። እንዲሁም በአስተያየት ሳጥኑ ውስጥ ፊልሙ ያገኙትን የህይወት ትምህርት ያስቀምጡ። አመሰግናለሁ።